ቃል በገባነው መሰረት በስንዴ ምርት ራሳችንን ከመቻል አልፈን ኤክስፖርት ያደረግንበት፣ በአረንጓዴ አሻራ ግንባር ቀደም ሆነን ክብር የተጎናጸፍንበት፣ ምርትና ምርታማነትን በከፍተኛ ደረጃ ያሳደግንበት፣ ሕዳሴን የመገባደድ ደረጃ ላይ ያደረስንበት፣ ደረጃቸውን የጠበቁ ዘመናዊ የቱሪስት መዳረሻዎችን በማልማትና የነበሩትን በመጠገን የቱሪዝም ዘርፉን በከፍተኛ ደረጃ ያነቃቃንበት፣ ዲጂታል ኢትዮጵያ ስትራቴጂን መሰረት በማድረግ ተቋማት ዘመኑን የዋጁ እንዲሆኑ ማድረግ የጀመርንበት፣ የማዕድን ዘርፍ ኤክስፖርትን በከፍተኛ ደረጃ ያሳደግንበት፣ ከተሞቻችን ለኑሮ ምቹና ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ውጤታማ ስራዎችን የጀመርንበት፣ በርካታ ሰው ተኮር ስራዎችን የሰራንበት፣ ሰፋፊ የኑሮ ውድነት ቅነሳና የስራ ዕድል ፈጠራ ስራዎችን የሰራንበት፣ የተወረወሩብንን ቀስቶች በብልሃት አምክነን የሀገራችንን ሉዓላዊነት ማስከበር የቻልንበት ተገደን የገባንባቸውን ግጭቶች ለሰላም ያለንን ቁርጠኝነት በሚያረጋግጥ አኳኋን በሆደ ሰፊነት የቋጨንበትና የጽንፈኝነትን ሰንኮፍና የባለ ዋልታ ረገጦችን አመኬላ በዘላቂነት ለመንቀል የሚረዱ ውጤታማ የሀገር ግንባታ ስራዎችን የሰራንባቸው ናቸው።